እኔ ከትናንት ጀምሮ ያልተዋጠልኝ ነገር አንጀቴን እየበላኝ የነበረ የሀይሚ ጥፋት ምኑ ጋ ነው? ጥፋትስ ያለበትስ ብሩክ ነው ማለት ነው። እና በምን አንደበቱ በምን ጉልበቱ፣ የሆነ ሌላ ምክንያት ፈልጉ ከእሷ ጋር ለመጣላት ካልፈለገ በስተቀር በጉርሻ ይሄ የሚያጣላ አንደለም ማለት ነው። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለውላችሁ፣ እግዚአብሔር መስገን፣ ሁሉ ሰላም፣ ሁሉ መልካም፣ እኔ በጣም ደህና ነኝ፣ እግዚአብሔር ምስገን። ያው ታውቃላችሁ ብዙ ሰዎች ሀይሚና ብሩክን ትከታተላላችሁ ብዬ አስባለሁ። ግማሽ በኩሉ ሰው ብሩክ ትክክል ነው መውረስ፣ ለምን ፍቅረኛ ያላት ለምን መውረስ አለባት? አንዳንዱ ደግሞ ብዙ ሰዎች በሀይሚ ሳይድ ያያችሁ ሰዎች ያላችሁ እግዚአብሔር ያክፍልን ማለት ነው። የሰው ልጅ ሰርግ ሄደው እጁን አጠማምሮ ሊቀመጥ አይደለም ሊጨፍር ሊዝናና ያለውን ድባብ ላይ እና አንድም ሊጎራረስ ነው ባለ ያለን መጎራረስ ማለት ነው። እንደዚህ ከሆነ አንተ ስትዘል ስትጨፍር ነበረ ከሴት ጋር ማለት ነው። ጥፋት ራሱ አለብ ቢባል አንተ ነህ እንጂ ሀይሚ አይደለችም ማለት ነው። ለምን ሀይሚ ምንም ያደረገችው ነገር የለም። ጉርሻ ሲጎርስ መሰለኝ ሰው ንቀት ነው። እንደዚህ ጀን እየሰደደ ወደ አፈ ከኔ ያልፈልግም ባላለኛ ልትል አችልም። በቃ ክብር ነው ለሰው ልጅ ክብር ስላላት ሪስፔክት ስላላት ጉርሻ ተቀበለ እንጂ አንተ ሁም ብለን ከእሷ ጋር ሌላ ነገር ፈልገህ መጣላት ፈልገህ ተከራ ፈልገህን እንጂ፣ ይሄ በጭራሽ ትናንት እንደዚህ የሚያናግር ነገርም አይደለም። በጣም ትናንት እኔ ብዙ ጊዜ አይቻል ቪዲዮቹ ላይ እንደ ትናንቱ ተናግሮ አያውቅም ብሩክ። የሆነ የምነግራችሁ ማለት ነው፣ ብሩክ በጣም ትናንት የሰደባት ማለት ነው። ኢቭን ያመነጫጨቃት ውሻ ሁሉ ያደረጋት ማለት ነው። ብዙ ጊዜ ቤተሰብ ካያችሁ፣ ከተከታተላችኋት ሀይሚ በጣም ነው ብሩክን የምትወደው የምታፈቅረው ማለት ነው። እኔ ብዙ ጊዜ አይባቸዋል ምክንያታችሁን ብሩክ ግን የሆነ ይወዳታል፣ ያፈቅራታል። ግን የሆነ ፐርሰንት አለው። አስባችሁ ያላለን ሆነ እንደዚህ ዥዋዥ ዥዋዥ የምትልበት ምክንያት፣ ብዙ ጊዜ ዩውስቲ ልብ ብላችሁ ተከታተሉ። የሆነ ጊዜ ስለ ጋብቻው ምናምን ስታወራበት የሆነ ወሬውን ለማስቀየስ ሌላ ነገር ለማውራት ይፈልጋል። ኢቨን ባለፈው እንኳን ቬሎ ለብሳ ፕራንክ ስታደርገው በዛ እንኳን ማየት ትችላላችሁ ማለት ነው እንዴት እንደደነገጠ እንዴት እንደደነገጠ ገባችሁ አይደለ? ደንግጦ እንዴ ያምሻል እንዴ ምንድን ነው ትዳር ቀል ያረግሹ እንዴ ቃቃ፣ እኮ አይደለም፣ ወደዚያ የምን መጋባት ነው ያምሻል እንዴ ምናምን ሲላት፣ እንደዚህ በጣም በጣም ስትናገር፣ ወሬ ያስቀየስን። ለምን የእውነት የሚወዳት የሚያፈቅራ ቢሆን ኖሮ እንዴ አንቺ ፍላጎት ካለሽ እኮ እኔ ደስ ይለኝ ነበር እኔ በጣም ፈልግ ነበረ ምናምን ብሎ ዘስፔንስ የሆነ የመጓጓት ነገር ይኖር ነበረ ማለት ነው። ብሩካ ማለት ነው። ግን የለም። ትናንት ደግሞ ማለት ፍቅረኛ ማቾች ይዳላሉ፣ ይጋጫሉ። ማንም ጋ ያለ ነው። ግን የትናንቱ የማይረባ የማይረባ የማይረባ ይብን። ትንሽ ነው የቀራት፣ ከመምታት አይተናነስም። በቃ ሲናገራት ማለት ነው እንዲህ በቃ እኔ ምን አውቃለሁ። ለካ በትላልቅ ሰርግ ላይ ትናንሽ ሰርጎች አሉ የምትይው ለካ ይሄን አስበሽ ነው። ጉርሻ ስላጎረሳት እንዴ? አንተ ስጨፍራ ነበር እንዴ? እኔ አልጨፈርኩም አላልክም። ይሄ ወጣብክ ምን ትሆን እንዴ? ስጨፍር ነበር። እንደዚህ ከሆነ አንተ እሷ አንተም ሌላ ወይ አድረ ሁሉ ሊሆን ይችላል ማለት ነው፣ ከልጅቷ ጋ ማለት ነው። አንተ በምታስበው መንገድ ከተሄደ ማለት ነው። የሀይሚ ጥፋቷ ምንድን ነው ብሩክ? እስቲ ንገርና እንደዚህ ጉርሻ ስለጎረሰች የጉርሻኑ የሚያናድደው ሴላ ላይ ብለክ የጨፈርኩ ከሆነ የሚያናድደው ዴ የእውነት እኔ ብዙ ጊዜ ሀይሜን ነበር ስቃወም የነበር የእውነት የምናግራቸው ቤተሰብ ማለት ነው። ብዙ ጊዜ ለምንድነው እሷ አንስተር ቢያት ምናምን እየተባለ ኮሜንት ይሰጠኝ ነበረ ማለት ነው። እና እኔ እሱ በጣም ያሳዝንኛል ብልህ ነው ከሷ እሷ ትቾኩላለች በጣም ትናገራለች ምናምን ብዬ አስባለሁ ግን ትናንት የእውነት አንጀቴን በላችው ማለት ነው። ለምን በቃ ጥሏት ሲሄድ ያላት ያደረገችው እንትን ብሩኬ ጥለኛ ስትለም ነው በቃ እሺ ይቅርታ እሺ እኔ እንደዚ አንተ እንዳሰብኩ አይነት ነገር አላሰብኩም ሶሪ ምናምን ስትለው ስትለምነው ነው ያለ ሞመንት እንዴት እንዳሳዘነች ማለት ነው። የእውነት አሳዘነች በጣም ማለት ነው። ጥፋት ራሱ ካለበት እሱ እንጂ ጥፋት የለበት ሀይሚ ምንም ጥፋት የለባትም። ለምን የእውነት የተጎራረሰች ቢሆን ኑሮ ቪዲዮ ሁሉ ይወጣ ነበር። ይሄ የአንተ እንደወጣ የእውነት ጨረቃዋ ወይ ሀይሚ ምናምን ተብሎ ይወጣ ነበር። ግን ምንም አይነት ቪዲዮ እስካሁን ያገኘሁት ነገር የለም። በጣም ፈለግኩ ቪዲዮ ይወጣል ብዬ ማለት አንተ ሆን ብለህ ተንኮል ካላሰብክ በስተቀር ሌላ ነገር መጣላት። አንዳንድ ጊዜ ከሰው ጋር ስትጣሉ ትንሹን ነገር ታካቡታላችሁ በጣም እንደ ትልቅ ነገር አድርግታችሁት ነው። ሁን ያን ሰው ከዛ ሰው ጋር ወይ ስትደባበሩ ትንሽ አውቃችሁ አንዳንድ ጊዜ ስትጣሉ ምናምን መጣላት ስትፈልጉ ትንሿን ነገር ትልቅ ታደረጉታላችሁ ማለት ነው። እና ያ ነገር ያን ነገር ፈልጎ ነው እንጂ ብሩኬ ይሄም የሚያጣላ የሚያጣላ ነገር አይደለም ሲጀመር ትናንት በጣም ይደብር ነበረ ሁኔታው ምናምን፣ ኢቨን መታ እንኳን ሰላም ስትለው ፊቱን እንዴት እንዳዞረባት ምናምን ማለት ነው። እሷ ሄዳ ቺታ አላደረገችበት አላደረች ምንም ነገር አላይ። አንተ እውነት የምታምን ከሆነ ስልኳን ፓስዋርድ ሁሉ ታቅ ነበር ተቀብለ ማየት ትችል ነበረ፣ ከማን ጋር እንደተደዋወለች ምናምን ማለት ነው። ግን በጣም የጅልነት ጥግ በቃ አንተ ከእሷ ጋር መጣላት ስለፈለግ እሷ ሰደብካት፣ በጣም አመነጫጫካት ይሆንልክ ችግር የለውም። ግን አንተ በእንደዚህ በሌላ ነገር ከተባለ፣ በጥፋት ደረጃ ከተባለ አንተ ነህ ጥፋተኛ። እውነት ለመናገር ብሩክ፣ እሷ ምንም ያጠፋችው ነገር የለም፣ ምንም ያደረገችው ነገር የለም። ቪዲዮ ራሱ አልወጣባትም። ሲጀመር ደግሞ እንደ ወንድም ደግሞ የቤተሰብ ሰርግን ይሄደችው ምንም ችግር የለው። ራስን አስብ። ትናንት የሆነት ቪዲዮን ብታየው ራሱ ይቆጭሃል። ተናድጂ ወይ የተናገርኳት ምን ሆኜ ነው የተናገርኳት የምትለው ማለት ነው። መለስ ብለህ ራስ ስታየው ማለት ነው። ለምን ትናንት የተናገርክበት መንገድ ለሀይሚ የሚገባ ንግግር አይደለም ሲጀመር በጣም ማጣላ ነገር ነው ያጣላችሁ ማለት ነው ለምን ጉርሻ ጎረሽ ኖ ኖ እንደዚህ ካለች እሷውን ዛሬ ደግሞ አንተ ለምን ጨፈርክ ብላ ልትናገርክ ትችላለች ማለት ነው ሙዜ ነበርኩ ልትላት ብትላት እንዲህ ሚዜ ብትሆን ታዲያ ማን ጨፍራለህ ነው የምትላት አይደለም እንደዚህ አይነት መርስ ነው የምመልስላት እሷም ደግሞ አጃቢ ነበርኩ ነው የምትለው ያው አጃቢ ስለሆነች ግድ ነው ትጎራረሳለች ማለት ነው ግን አንተ በጣም ቲንድ የሆነ ሌላ ነገር እየፈለግ ከእሷ ጋር መጨቃጨቅ መጣላት ፈልገው ሊሆን ይችላል እንጂ ይሄ በጣም በጣም ዛሴት በጣም ቀላል የሆነ ነገር ነው የተናገረችው። እያደረገችው ሲጀመር አደረገች ቢባልም ግን አንዳንድ ጊዜ ምንድን ነበረ የሰው ልጅ በጣም አስቀይሟችሁ ይቅርታ ሲላችሁ ይቅርታ የበታችነት ስሜት ነው፣ ይቅር በሉ ይላል የእግዚአብሔር ቃል ማለት ነው። ነገር ግን ሀይሚ አሁን በጣም ትናደዳለች እንዴ? ምን ሆኖ ብሩኬ፣ እንዴ ተናገረኝ፣ እኔ ተናግሮኝ አያውቅም፣ እንደዚህ አይነት ነገርም አሳይቶኝ አያውቅም ምናምን ልትል ትችላለች። ባለፈው ነገር የባለፈው፣ ኦኬ እሷ አጥፍታ ነው ተይ ያልካት አልሰማ ስላለች ምናምን ነው ይሄ። ግን ምንም ጥፋት የለባትም፣ ሰርግን ሄደችው እንደዛ ነው። እንደዛ ካልክ ደግሞ ከቤት አትውጪ፣ ሰርጉን እንድትታይብኝ አትፈልጊም ካልክ ደግሞ ከቤት አለማስወጣት ማለት ነው። እንደዛ ነው። ደግሞ በጣም የምትጠራጠራት ከሆነ እንደዚህ ቅናት የሚያደርገው ነው። ቶሎ ብለ አግባት፣ ቀለበት አድርግላል። አንተም ስጋት ውስጥ አትሄድብህም፣ ሌላ ወንድ አያይብኝም ምናምን ብለ እንትናትልም አታስብም። ገባህ አደለ? ግን አንተ ጋሁን እየቀናክም ከቤትም እንዳትወጣም ወታም ፈልገክ የሚሆን ነገር አይደለም። ገባህ አደለ? እና ቤተሰብ እኔ እያልኳቸው ያለው ሀይሚ ምንም አይነት ጥፋት የለባትም፣ የእውነት ለመናገር ማለት ነው እውነት ይቅርታ ብሏታል። ግን ይቅርታው ራሱ ከልብ አይደለም። ይቅርታ ይቅርታ አድርጌልሻለሁ ነገር ግን ከራሴ ጋር መነጋገር አለብኝ፣ ትንሽ ማረፍ አለብኝ ምናምን። ምነው አንተ እሷ እንዲህ አንተ አስበህ ከተናገርክ በኋላ ቪዲዮቹን ካየክ በኋላ ነው ይቅርታ ምትላት። እንደፈለግ ከአና ተናግረሃት እንደፈለግ ከመነጫጭካት እንዲህ ልክ አይደለም እንዴ ምናምን። በዛ ሰዓት ላይ በጣም ታገሰች ትናት፣ በጣም በጣም ከምልህ በላይ ሀይሚ እንደ ታግሳ አታቅም ልዛ ማለት ነው። እና ትግስቷ ራሱ ትናንት ጎበዝ በጣም ያ ድንቀታለ ትግስቷ ማለት ነው። እና አንዳንድ ጊዜ ሰዎች የልባቸውን ካደረጉ በኋላ ይቅርታ እኔ ጋር አይሰራም ማለት ነው። እና እስቲ ዛሬ ቪዲዮ ይሰራሉ ብዬ አስባለሁ። ለምን ሀይሚ የራሷ እውነት አላት በራሷ ቪዲዮ የተለቃለች ብዬ አስባለሁ። ለምን ትናገራለች ግድር ለምን ታብራራለች? ምክንያቱን እንደዚህ እንደያደረገበት ምክንያት በጣም ከባድ ነው። የእውነት ለመናገር ማለት ነው ማናቆ ጸባይ ነው፣ ትናንት የወጣው ብሩክ ላይ ማለት ነው። ግን አንዳንድ ጊዜ ለካ እያደር ነው የሰው ልጅ ባህሪ እየወጣ የሆነ ሳለ ማይታወቅ ማንነት ይወጣባችኋል ማለት ነው። የእውነት ለመናገር ትናንት በጣም ተቆጣ፣ በጣም ሀይለኛ ሆነ። ግል ሰፈነፍት የሚባለው እንደዛ ነው የሆነ ብሩክ ማለት ነው። እና እኔ ራሱ የሆነ ሳለ ብሩክ ነው አይደለም ሌላ ቀን ሀይሚ ተረጋጊ ምናምን ብሎ ዝም ብሎ ያዳመጣል ይሰማል፣ ምናምን። ትናንት ኖቭ ኔቨር በጭራሽ እየሰማ አይደለም። በጣም ነው እሷን ትዕግስት የነበራት ቢባል ማለት ነው እና ቤተሰብ እኔ በእንደዚህ አይን ያየሁት የሀይሚ ምንም ጥፋት የለባትም ባይ